በማዕከላዊ ኢትዮጵያ ክልል በተለያዩ ዞኖችና ልዩ ወረዳዎች እየተገነቡ ያሉ ፕሮጀክቶች ምን ያህሉ ይጠናቀቃሉ፣ ምን ያህሉስ በምን ደረጃ ላይ ይገኛሉ፣ ብሎም ያሉ ስንነቶች ምንድናቸው የሚለውን መከታተልና መቆጣጠር የክልሉ የህዝብ ተወካዮች ምክር ቤት አባላት ዋነኛ ተግባራቸው ነው። እናም የክልሉ ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ እንዲሁም በምክር ቤቱ የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬ በጠምባሮ ልዩ ወረዳ በከምባታና በሀዲያ ዞኖች በጤና በውሃ እንዲሁም በመንገድ መሰረተ ልማት ላይ እየተሰሩ ያሉ ፕሮጀክቶች ያሉበት ቁመና የክትትልና የቁጥጥር ስራዎች በማከናወን ላይ ናቸው። ጋይቻ ከርሰ ምድር ውሃ ቁፋሮ ፕሮጀክት በጠምባሮ ልዩ ወረዳ በቲያሩ ዋሽ በ47 ሚሊዮን ብር ወጪ የቁፋሩ ስራው መጠናቀቁን መመልከታቸውን ወይዘሮ ልክነሽ ስርገማ ገልጸዋል። ጥልቅ ጉድጓዱ ተቆፍሮ አጠቃላይ ቴስት ተደርጎ ውሃው በታሽጎ እንዳለ ነው የተቀመጠው። አሁን እያሉ ያሉት ያው ከበጀትም ጋር ተያይዞ የሚያነሱት ነገር አለ። ወደ 47 ሚሊዮን አካባቢ ወጪ የወጣበት ውሃ ነው ጥልቅ ጉድጓድ ውሃ ነው። አሁን ደግሞ ያው ክልሉ በጀቱ ሲኖር ማስፋፊያ ተሰርቶለት ለማህበረሰቡ አገልግሎት ይሰጣል የሚል ነገር ነው። በአንጻሩ በከንባታ ዞን የጡንጦ ከተማ ንጹህ የመጠጥ ውሃ ፕሮጀክት ወደ ስራ ፈጥኖ እንዳይገባ ቦታዎችን ከይገባኛል ነጻ ከማድረግ ጀምሮ ያሉ ቢሮክራሲዎች እንዲፈቱ ነው ያሳሰቡት። ጥልቅ ጉድጓድ ውሃ ቁፋሮ ነበር ልና የመጣ ነው። ያው ጅማረው የተጀመረው ፕሮጀክቱ አጭር ጊዜ ነው፣ ሶስት ወር አካባቢ ነው ያሉን መረጃው ግን አሁን ባየነው ሁኔታ ትንሽ ከይዞታም ጋ ነጻ ከማረጋ የሚቀሩ ስራዎች እንዳሉ ነው ያየ ነው። ከይዞታው ነጻ አድርጎ ኮንትራክተሩ በሙሉ አቅሙ ወደ ስራው ከገባ በአጭር ጊዜ ማህበረሰቡ ውሃ ያስጠቅማል የሚል ነገር አለኝ። ሌላው በሀዲያ ዞን ሲራሮ ባደዋቾ ወረዳ ገንቻ ከተማ ከ55ሺህ ህዝብ በላይ ተጠቃሚ የሚያደርገው ዶንጎሮ ቦንካያ የውሃ ፕሮጀክት በመስክ ምልከታው ታይቷል። በጠምባሮ ልዩ ወረዳ በ2017 በጀት ዓመት ጥር ወር ላይ የተጀመረው ሙዱላ ሲገዞ ፈርዛኖ ጊዳንሶ ሶንጋ ጋይቻ የጠጠር መንገድ ግንባታ ፕሮጀክት በሰባ ሚሊዮን ብር በጀት እየተገነባ እንደሚገኝ የማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ምስጋና ማቴዎስ ተናግረዋል። በከምባታ ዞን ፉላሳ ኩየዓ መሳፌ 22 ኪሎ ሜትር የመንገድ ስራ ፕሮጀክት እስከ 777 የአምበሪቾ ኢኮ ቱሪዝም ድረስ እንዲያገናኝ ስለ መሰራቱ ኢንጂነሩ አብራርተዋል። አንደኛው ሎት ከዱራሜ ከተማ እስከ 777 ቱሪዝም መዳረሻ የሚያደርሰው 8 ኪሎ ሜትር ነው። ከ22ቱ ኪሎ ሜትር 8ቱን ስንቀንስ 15 ኪሎ ሜትር ይቀራል። ከ15ቱ ኪሎ ሜትር አሁን ባለንበት ደረጃ 8 ኪሎ ሜትር ጠጠር ለብሷል። አሁን ባለው ደረጃ ስምንት ኪሎ ሜትር ጠጠርም ለብሶ ለማህበረሰቡ አገልግሎት እየሰጠ ይገኛል ማለት ነው። ይህ ፕሮጀክት በዚህ ዓመት ፍጻሜ ከሚያገኙ ፕሮጀክቶች መካከል እንደሆነ የገለጹት አቶ ታመነ ገብሬ ናቸው። ጥሩ ነገር አይተናል። ባይ ዘ ዌ አጠቃላይ ኦልሞስት መንገዱ ተጠናቋል ማለት ይቻላል። ሙሉ በሙሉ ዘንድሮ የሚጠናቀቅ መንገድ ነው። ግን አንድ ሶስት ኪሎ ሜትር ከፍተኛ የሆነ ድንጋይ ያለ ስለሆነ እሱን በነባር ባላቸው ማሽን ችግሩን መፍታት አልቻሉም። በአጠቃላይ እዚህኛው ፕሮጀክት ላይ ያየነው ነገር በጣም ተስፋ ሚሰጥ ነው። እንደ ዲስትሪክቱም ሁለቱም ጋር ዲስትሪክቱ እየተንቀሳቀሰ ያለው እንቅስቃሴ ምንም እንኳ የማሽነሪ ችግር ቢያጋጥመውም ምንም እንኳ የባጀት እጥረቶች ቢኖሩም ባለው አቅም የሚፍጨረጨሩት ነገር ህዝቡን ተጠቃሚ ለማድረግ እየሄዱ ያሉት ነገር እኔ የተሻለ እንደሆነ ለማለት ሞክረናል ማለት ነው። በዱራሜ ከተማ የዶክተር ቦጋለች መታሰቢያ አጠቃላይ ሆስፒታል የማስፋፊያ ፕሮጀክት የግንባታ ውሉ ተቋርጧል። በዚህ የተነሳ ፕሮጀክቱ በህብረተሰቡ ዘንድ የቅሬታ ምንጭ ስለመሆኑ አቶ ታመነ ይገልጻሉ። ህብረተሰቡ የሚያሰማው ቅሬታም ተገቢ ቅሬታ እንደሆነ አሁን ፕሮጀክቱም ያለበት ያለፈው ጊዜ መጥተን ባየነው እዛው ነው ያለው። ምንም ፈቅ ያለ ነገር የለም። አንዳንዴ መጠህ አይተ አስተያየት ተሰጥቶ ይፈተ ከተባለ በተባለው ጊዜ ውስጥ መፈታት ያስፈልጋልና በቂ ክትትል፣ በቂ ቁጥጥር ችግሮቹን ፈቶ ወደ ስራ ማስገባትን የሚጠይቅ ፕሮጀክት እንደሆነ አይተናል። በአጠቃላይ ስራው ቆሞ ያለ ምንም እንቅስቃሴ የሌለ ፕሮጀክት እንደሆነ ነው ያየነው ማለት ነው።